ማለት ላለፈው ነገር ለአንተ ስላጣሁት ነገር አልፋል፣ ግን አሁን አንተ ተጎድተህ ማየት ነው ለእኔ ከባዱ ነገር። እና እውነታውንም አሁንም ሳላውቅ በመዘጌቴ እኔ ይቅርታ ማለት ይፈልጋል። የሆነ አንዳንድ ነገሮች አሉ በጣም ከአቅምህ በላይ የሚሆኑት። እኔ እኔ ለምንድን ይቅርታ የሚያስጠይቀኝ ማለት

እነዛ ሰዎች ደግሞ የራሳቸው የሆነ በጣም ከባድ ችግር ነበረ በሰዓቱ፣ እና እነዛን ከባድ ችግሮች ለእኔ ሲነግሩኝ ጊዜ መወሰን ነበረብኝ። ማለት ሁለት ከባድ ውሳኔዎች ማለት ነው። እሷን ብተዋት ምንድን ነው የምትሆነው የሚለውን አሰብኩኝ። እነዚህ ደግሞ በጣም የተቸገሩ ሰዎች፣ በጣም በቃ ከመልክ በላይ ከባድ ችግር ነው የተቸገሩት ነው። እነሱን ብተዋቸው እነዚህ ሰዎች የሚሆኑትን ነገር አሰብኩኝ።

ሰላም ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። ያው የኤንዲ ሪላክስ ቤተሰቦች እንዴናችሁ? አለን እኛ እግዚአብሔር ይመስገን። ሁላችሁም ይህን ቻናል ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጀምሩት። ያው ዛሬ ምን ጀመራችሁ እያላችሁን ይሆናል። ዛሬ ብዙ የምንሰራቸው ትላልቅ ነገሮች አሉ ከነዛ መሀል እስኪ ሰላም በደንብ ሰላም ትበላችሁና፣ ወደ ሀሳቡ ጠቅለል አድርጌ ይነግራችኋለሁ ማለት ነው። ሰላም ሰላም ቤተሰቦቻችን፣ እንዴት ናችሁ? እኛ አደናለን፣ እግዚአብሔር ይመስገን። ከሀገር ውጭም ከሀገር ውስጥም ያላችሁ ፍቅር የሆናችሁ ቤተሰቦቻችን ሰላማችሁ ይብዛል ማለት ነው። ይሄ ልጅ መጠጥታው ስለው ምናምን እምቢ እያለ ነው ደድሮ ጭራሽ። እና ቤተሰቦቻችን ተው፣ ይሄ መጠጥ አትጠጣ ስለው ያው ዛሬ ጭራሽ እናንተ ፊት መጠጥ ይዞ መጥቷል። ምን ሊያደርግ ነው ብቻ አላቅም። አንተ ጠጣ፣ አንተን ለማስተወው እየሞከርኩ ነው። ጭራሽ ተጫል። እሺ እና ቤተሰቦቻችን ዛሬ የመጣ ነው ምን መሰላችሁ፣ ላይክ ሐሳቡን ሞር ወደ ኋላ በደንብ ታይታላችሁ። ዛሬ ብዙ ማታቋችሁ፣ ማታቋት አንድ ልጅ ትመጣለች። እሷ የምትመጣበት ደግሞ ትልቅ አላማ አለና ትንሽ ሀሳቡ ልንገራችሁና ሞር ወደ ጉዳዩ የምንገባ ይሆናል ማለት ነው። እንዲህ ብዙ ጊዜ ያወራልና በጣም ብዙ ጊዜ ማለት ነው። እንደዚህ ብዙ ነገር ለኔ አድርጋልኛለች። እንደዚህ የተደረገለትን ነገር እኔ ከማወራ ሁለቱ መጥቶ እሱ ራሱ ከእሷ ፊት ቢመሰክር ይሻላል ብዬ አስባለሁ። እሷ እሱ እንደሚመጣ አታውቅም፣ እሱ ደግሞ እሷ እንደምትመጣ አያውቅምና ልጅቷን ዝም ብለን ደውለን ነይ ብንላት አትመጣልን። ስለዚህ ያለን አማራጭ ምንድን ነው? እንደዚህ ዋጋ የከፈልሽለት ሰው ብዙ መስዋዕትነት ያደረግችለት እንደ ወንድምሽ የምታየው ሰው እማይሆን ነገር ውስጥ ገብቷል። ካላመንሽ ቦታ ላይ ሆንን እናሳይሽ ብለን እሱ እንግዲህ ይሄንን ቢራ ያስቀመጥ ነው። ምንድን ነው እሷ ማሳመኛ መንገድ ነው እንድትመጣልን ማለት ነው። እሱ ሲመጣ ምንም ሳያውቀው እንደሚጠጣ ሰው አስመስለን እሷ ስትመጣ እየጠጣ ማየት አለባት። አይጠጣም ግን ይሄ ነገር ተቀምጦ በቃ አይምሮ እንዲያምን አደረግን። ይህን ያስቀመጥነው ነው ለዛ ነው። ይህን መንገድ ተጠቅመን ሁለቱን ለማታረግ ይምጣና እሱ እሱ እንደመጣ አንቺ ዝም ብለሽ እንዲ አጣጣመናም ትይዋለሽ። ትንሽ ካወራ ነው በኋላ እኔ እወጣለሁ ማለት ነው። እሷን እያ ትመጣል። ሰላም ሰላም ሰላም ብለናል ይላል

ይህምንድታደርገውይህንን ምንድን ነው የምታደርገው? እየጠጣሁ ነው። ችግር የለም ተረጋጊ። ይሄን ምንድን ነው መቼ ነው ቆይ፣ ተረጋጊ እና ቀስ ብለህ ከመስጀመረው ነው አንተ መጠጣት የጀመርከው? ለዚህ ነው ጠፍቶ የቆየው። ተረጋጊ እ ታስረዳኝ ትችላለህ? መቼ ነው መጠጣት የጀመርከው? እንዲ እያመራችን ነው። ዙሲ ለምን አሁን ማለት ነው? መጀመሪያ ተረጋጊና ተረጋጊና ይሄን ያደረግነው እውነት ለመናገር እንዲ የሚጠጣ ሰው ሆኖ አይደለም። ግን አንቺ የምትመጪ ስላልመሰለን መሰለን ግዴታ እንድትመጪ የተጠቀምነው መንገድ ነው እንጂ እንዲ ጠጥቶ አይደለምሽና ተረጋጊና። ያው ሁለታችሁ በግልጽ ማውራት ስላለባችሁ ምክንያቱም እሱ ስለአንቺ ብዙ ነገር ነግሮናል። በጣም ብዙ ነገር። ከምንም በላይ ካሜራ ይዘን ስለጠበቅ አልባት መቀረጽ አትፈልጊ ከሆነ እና መንገድ በጣም ይቀጣል። አዎ ካሜራ ቢቀር ደስ ይለኛል፣ ወይንም እና እሱ ውጭብን ማውራት ደስ ይለኛል ማለት። ይኸውልሽ የእኔ እናት አሁን ላይ ማሳወቅ ያለብን ነገር አለ ለቤተሰቦቻችን እኛ የሶሻል ሚዲያ ሰዎች ኮንሶ ድረስ ማለት ሁሉም ነገር እየተፈጠረ ያለውን ነገር ማስታወቅ ስላለብን ነው። እና ተረጋግተሽ፣ እኛም ባለንበት፣ ቤተሰቦቶችንም ባሉበት ምናምን ችግሩ ተወርቶ ተወያይተን መፍትሄ ላይ ብንደርስ ምናምን በቃ ቆንጆ ነው ብዬ አሰብኩኝና ለእኔም የልብ እረፍት ነው፣ ለአንቺም በቃ ሁሉም ነገር በይቅርታ ሲታለፍ ደስ ይላል። ሁሉም ነገር ገባሻል። ከዛ በፊት ግን ይቅርታና፣ ላቋርጥሽና፣ ይህንን ነገር ዋና ዓላማችን እሷ ስትመጣ አላ እንድትረጋጋ እንድታውቀው እንድትቆይ ልን ነበር፣ አይደለ ይህ ነገር። እኔም አልጠጣም እሱም አይጠጣም እሷ አልጠጣም። ሁላችንም ሁላችን ሁሌ ነገር ውስጥ የለንበትም። ስለዚህ ለዓላማ ከኋላ ቀር አሁን እዚህ መቀመጡ ምንም አይሰራ፣ ይመለሳል ማለት ነው። ካሜራማን ስቻርስ ተወስዱ። እና የኔና ኤንዲም እዚህ እንደምትመጭ አያውቅም። እና ኤንዲ እዚህ አይነት ሁኔታ ውስጥ ነው፣ ሱስ ውስጥ ገብቷል። በጣም እየተረበሸ ነው አላ ትንሽ ነገር እንኳን ያደረገልሽ ሰው ሲቀየምሽ ምናምን ምን ያህል እንደሚጠፋ ይታወቃልሽ። እናንተ ብዙ ነገር ያሳለፋችሁ ሰዎች ጭርና፣ ብዙ ነገር የተደራረጋችሁ ሰዎች ጭርና አለ አንድ ቀንም ውለታ ይይዛል። እና በቃ አስቀይሚያታለሁ ምናምን ምናምን እያለ ሁሌ ያወራልናል በሆነ አጋጣሚ ምናምን፣ እና ከዛ አንጻር አንቺን ለመጥራት የፈለግ ነው። እናንተ እንደምታስቡ ቀላል ነገር አይደለም ይሱ ጉዳይ እኔ እነሱ ብዙ ነገር አሳልፈናል። እኔ እንደሱ ያደረኩት ነገር ቀላል ነገር አይደለም። እኔ እንደዚህ እንደዚህ ነው መናገር አልፈልግም። እሱ ይንገራችሁ እስኪ ብሎ ምናገር እንዴት እስኪ ተናገር። አሁን ምን መሰለህ፣ ይህን እድል ነበር ያጣኸው። እንግዲህ እሷ ባለችበት ያለውን ነገር እውነታውን ተናግረ ነገሮቹ ሰላማዊ መንገድ ማድረግ ነው ትልቁ ነገር ብዬ አስባለሁኝና እና እስኪ፣ ምንድን ነው እሷ መናገር የከበዳት አንተ መናገር የምትችለው ነገር ምንድን ነው? እስኪ ሀሳብን ግልጽ አድርገህ እዚህ ላይ አሁን ካልተናገርከው እሷ ከሄደች በኋላ ምንም ትርጉም የለም። ስለዚህ ሀሳብን ግልጽ አድርገህ ተናገር እስኪ። እሱ ያደረገችልኝን ነገር ማውራት ለእኔ ቀላል ምኮራበት ነገር ነው፣ የሚያኮራ ነገር ነው ያደረገችልኝ። ለእኔ ሁሉም ሰው እዚህ ጋር የሚያየውም ሰው እናንተም ልትኮሩባት ነው የምትችሉት ነገር ግን እኔ እሷ ጋር ያደረግኩባት ነገር ማውራት አልችልም። ምክንያቱም ሶሻል ሚዲያ ላይ ያንን ነገር ማውራት አልችልም። ምን ውስጥ ገብቼ እንደነበር ምን ውስጦኝ እሷ ላይ እንደጨከምኩባት ነው ማውራት አልችልም። ማለት ለምን ደሞ አትችለው? አሁን እሷም እኮ ማወቅ የምትፈልገው ይሄን ይመስለኛል አይደል? እንደምን መሰለህ ለእኔ ያደረገችልኝ ማለት ነው ማለት እኔ በጣም በተቸገርኩ ሰዓት በከፋኝ ሰዓት የትምህርት ቤት ክፍያ ዋን እኔ ለተቸገርኩበት ዓላማ በተደጋጋሚ ታውሎ ነበረ። ከዛ ከትምህርት ቤት ደግሞ ትባረር ነበረ። እኔ አላቅም ያንን ነገር በጣም በተደጋጋሚ እየተባረረች ምናምን በእኔ የተነሳ ፈርስ ሚስተር ኤግዛም አልፏት ስድስት ወር ለጋርጋ አቁማ አስበው። ማለት እኔ አላቅም እኔ ባለሁበት ችግር ውስጥ ምናምን ነገር የእኔን ነገር ከበር እያደረገች እሷ ትምህርቷን እስከማቋረጥ ድረስ ደርሰ አምና ነበረ የምትመረቀው። ገባት? በጣም ጠንካራ ሴት ባትሆን ጀግና ባትሆን ምናምን አሁን አትመረቅም ነበረ። እና ያንን ነገር ስታደርግ የነበረው ኖርማል ጓደኛ ነበር፣ ጓደኛ ማለት ነው። ልክ እኔና ሰላም፣ እኔና ጆሲ ጓደኛ እንደሆን ነው ማለት ነው። የሆነ ከአቅም በላይ የሚሆን ነገር ነው። ወደ ውጭ ሀገር የመሄድ ዕድል አግኝታ ነበር። ያውም ወደ አውሮፓ ማለት ነው። ያን ነገር የሚሽ ያደረገችው ለእኔ ስትል ነው ማለት በሰዓቱ ከኔ ጋር ብዙ እቅዶች እናቅር ነበር። ሰርተን የተሻለ ሰው እንሆናለን። ማለት ሶሻል ሚዲያ ላይ መውጣት አትፈልግም፣ ግን በቀለኔ ስትል ሶሻል ሚዲያ ላይ ወጣን እንሰራለን። እና አስበው አሁን አውሮፓ ብትሄድ ልጅ ሚሊዮነር ነች። ገባክ? በጣም ግን አሁን አሁን ተቀጥራ ነው የምትሰራው። ብዙም የሚያስፈልጓት ነገሮች አሉ። አውሮፓ የሚሄድን እድል ያበላሸችው ከኔ ጋር አብሮ ለመቆም እኔን ለማገዝ እኔን የተሻለ ሰው ለማድረግ ነው። ከጓደኞቿ ከብዙ ጓደኞቿ ተጣልታለች ለእኔ ስል። ማለት ብዙ ጓደኞቿ እኔን እንድትተውኝ ይፈልጋሉ። እና ከሰው ሁሉ ተገላ ብቻዋን ቀርታ ትምህርቷን አቁማ የውጭ እድሉን አሳልፋ ለእኔ ስትል ልጅ ሞት ነው የቀራት ማለት ሞት፣ ታውቃለህ ሞት ማለት ነው። በጣም ብዙ ዋጋ ከፍላለች። እና እኔ ደግሞ በሰዓቱ የመጨረሻ ውሳኔዋን ወስና አብረን ልንሰራ አብረን እናድጋለን የተባለበት ቦታ ላይ ስንደርስ ጊዜ ያላሰብኩት ነገር ገጠመኝ። ምንድን እሱ? ይህን ነገር አሁን ሶሻል ሚዲያ ላይ ማውራት አልችልም። ማለት ሶሻል ሚዲያ ላይ ስመጣ ጊዜ እኔ የመጣውበት አመጣጥ አለ። ሶሻል ሚዲያ ላይ ከመጣውኝ በኋላ የገጠሙኝ ነገሮች አሉ። በህይወቴ የመጡ ሰዎች አሉ እነዛ ሰዎች ደግሞ የራሳቸው የሆነ በጣም ከባድ ችግር ነበረ በሰዓቱ፣ እና እነዛን ከባድ ችግሮች ለእኔ ሲነግሩኝ ጊዜ መወሰን ነበረብኝ። ማለት ሁለት ከባድ ውሳኔዎች ማለት ነው። እሷን ብተዋት ምንድን ነው የምትሆነው የሚለውን አሰብኩኝ። እነዚህ ደግሞ በጣም የተቸገሩ ሰዎች፣ በጣም በቃ ከመልክ በላይ ከባድ ችግር ነው የተቸገሩት ነው። እነሱን ብተዋቸው እነዚህ ሰዎች የሚሆኑትን ነገር አሰብኩኝ። ከዛ ማገዝ ያለብኝን ሰውን መረጥኩኝ ማለት ነው። እና እነማን ናቸው፣ ምንድን ናቸው? አንዴ ከታርገው ካሜራውን ከታርገው ዝቅ ፊት ማውራት የማልችለው ነገር ነው ያልኳችሁ። ለዚህ ነው ከካሜራ ጀርባ የነገርኳችሁና ከካሜራ ጀርባ በነገርኳችሁ ታሪክ ምናልባት እኔ ጥፋተኛ ከሆንኩኝ አላቅም። እኔም የራሴን ብዙ ነገሮች አበላሽቻለሁ፣ የራሴን ህይወት አበላሽቻለሁ፣ የራሴን ነገሮች አጥቻለሁ። ግን ለሰው ስል ለሰው ነው ያንን ነገር ያደረኩት እንጂ እሷን ለራሴ ጥቅም አይደለም የገዳት እሷን ለራሴ ብዬ የራሴን ነገር አስቀድሜ አይደለም እንደዚህ ያደረጉት። ዋናው ነገር እንደዚህ ማውራታችሁ ነው። ገባሽ አንቺም ባለማወቅ ነገሮችን ሳትረጅ ሊሆን ይችላል። እሱም ደግሞ እንደነገረሽ ባለበት ሁኔታ ሊሆን ይችላል። ብቻ ግን አሁን ሁለታችሁ በቃ ዋናው ነገር ይቅር መባባላችሁ ነው። አሁና እንጂ ምንም ይተረዳሽም፣ እስከኛ ለዚህ ነው። ምንም ነገር አይ፣ በተደጋጋሚ ለነግራት፣ ምጥሬን ላስረዳት፣ ረዳት ግን ምንድነው ማድረግ ማድረግም፣ የሆነ ሰው ምናምን ነገር እኔ በሕይወቴ ምናምን ነገር ግዴታ ከዛ ሰው መራቅ አልችልም። ያን ሰው መራቅ አልችልም። እኔ ያን ሰው ከራኩት ያ ሰው ይጎዳል ብዬ ስለሌላ ሰው ማውራት አልችልም። እሷ ፊት ለፊት እሷ ለእኔ የሁሉ አጋር እየከፈለችልኝ፣ የሁሉ ነገር ለእኔ እያደረገችልኝ እኔ ደግሞ ማለት በምን አይነት መንገድ ላስረዳ ይችላል? ስለሌላ ሰው ደግሞ ማውራትም አልፈልግም በሰዓቱ ማለት ነው። አሁንም ቢሆን ማውራት አልፈልግም። ገብቶኛል። ለዛ እኮ ነው ስለተጨነቅ ይህንም ነገር እኔና ሰርተንበት ምናምን ስልኳን ከአንተ ወስደን እንደዚህ እንድትታረቁ ወደ መግባባት ወደ መስማማት እንድትመጡ ይህን መንገድ የመረጥ ነው። እኛ ለዛ ነው መብቷል። ረዲ አሁን እድሉን አግኝተሃል። መናገር ያለብን ነገሮች ሁሉ የጨነቀን፣ ያስጨነቀን ነገር አሁን አውርታታል። አሁን ከእግዚአብሔር ጋር ሁሉም መልካም ሆኗል ብዬ አስባለሁ አይደል? አንቺ ከልብሽ ይቅርታ እድገችለታለ እንደምትታየው ደግሞ እንደዚህ እንደ ከባድ ሰው ማለት ስታወራልኝ ነው ማትረዳ ምናምን አይነት ሴት አድርጌ ነበር የሳልኳትና እንዴት አድርገን ነው ምናስረዳት እያልኩኝ ነበር። እንዳየዋት ቆንጆ ናት፣ ተረጂ ናት፣ ተግባቢ ናት። ተቀበላ እያማራሁ ካልልን አልጠበኩኝም። በእንደዚህ አይነት ሁኔታ ይሆናል ብዬሽ አላሰብኩም። ይህ ነገር እኔ ህልም ነው እየመሰለኝ ያለው እውነት ከሆነ አልሐምዱሊላ ማለት በቃ እና አሁን ለምሳሌ እንዲህ እንደተረጋጋችሁ እንደተቀመጠችሁ ምናምን አይደለም ምናልባት ያው እኔ ለሌላ ሰው ሳክሪፋይስ እየከፈልኩኝ እሷን እንደተውኳትና ለራሴ ጥቅም እንዳልሆነ ስትረዳ ጊዜ ነገሮችን ቀለል አርጋይታችሁ ሊሆን ይችላል። በጣም ነበረ ረጅም ጊዜ የተጎዳችሁ። በጣም ነበረ የምታልቅ ሰው። ሰው መቅረብ ሰው ማየት ነበር ያስጠላት ማለት ማንንም ሰው። በጣም ብዙ ሰው ልኬባታለሁኝ እኔ እንዲቀራረቧት ምናምን ከብቸኝነት እንዲያወጧት ምናምን ነገር ግን አልሆንም ችግር የለውም። ከዚህ በፊት ያለፈው ነገር በሙሉ ለበጎ ነው ማለት ላለፈው ነገር ለአንተ ስላጣሁት ነገር ግን አሁን አንተ ተጎድተህ ማየት ነው ለእኔ ከባዱ ነገር። እና እውነታውንም ሳላውቁ በመዘጌቴ እኔ ይቅርታ ማለት እፈልጋለሁ። የሆነ ሁን አንዳንድ ነገሮች አሉ። አሁን በጣም ከአቅመት በላይ የሚሆኑት እኔ እኔ ለምንድነው ይቅርታ የሚጠይቀኝ ማለት ለእኔ ስትል ይሄ ሁሉ ዋጋ ከፍላ ለምንድነው እኔ ይቅርታ የምጠይቀኝ? ከቱርቱ የተባራ የቱርቱት ክብያ ለእኔ ይከፍላልኝ ከአውሮፓ ቀርታ ጓደኞቿን አታ ብቻዋን ቀርታ ሰው በሚያስፈልገ ሰዓት ርቅያት ለምድ ነው ይቅርታ። በቃ ይሄ ነው እኔ ከአይምሮዬ በላይ የሚሆንብኝ ነገር። በቃሽ፣ በቃ በቃ፣ በቃ አሁን በቃ፣ በቃሽ፣ ተረጋጉ። በቃ አንተም እሷም ጥፋተኛ ሳትሆን ይቅርታ ጠይቃለች። አንተም ይቅርታ በና፣ በቃ ወደ ድሮ መመለስ ይቻላል። ያለፈውን ጊዜ ማስታወሱን ላይ አያስፈልግም። በቃ ፈጣሪ ለበጎ ነው። ብቻ ግን ዋናው አንቺም ደህና ሆነሽ አንተም ደህና ሆነ ያ ጊዜ ማለፉ ነው። ከዚህ በኋላ ያለውን ነገር በፍቅር በይቅርታ በመተሳሰብ በአንድነት መቀጠል ይቻላል። አሁን ተነስናፉ በላት፣ ና እንዲ እዚህ ጋር ና እስኪ ተንስ። በቃ አሁን ምንም ማልቀስ ምናምን አያስፈልግም። በቃ አፉ በላት አፉ በይ። ዛሬም እኮ ሌላ ውለታ ውላለች ልጅ ሱስ ውስጥ ገብቷል። እንዲህ አሁን ስንላት እኮ ደንግጣ ከዚህ ነገር ለማውጣት ነው የመጣችው፣ የመጣችሁና ሌላ ዛሬም ሌላ ውለታ ማለት ነው። እንዲህ እውነት እኔ በጣም ነው የገረመችኝ። ብዙ ጊዜ ለሰዎች ጥሩ ነገሮችን ለማድረግ በጣም ይሞክራል። ብዙ ነገር ሲያደርግ ቆይቷል ምናምን ነው። እኔ ለሱ በጣም ብዙ ነገር እንዳደረግኩለት ወይ ብዙ ነገር እንዳሳለፍን እያወቀ እኔ ለእኔ ይሄ ሲሆን ይህንን ለማድረግ እንዴት ከበደው የሚለው ነገር ትንሽ ስለቀበጠኝ ስላስደበረኝም ማለት እኔ እስከዛሬ ድረስ ላስረዳሽ ነገሮችን ተረድተሽ ምናምን ነገር በቃ እንደ ድሮ ጓደኝነታችን በቃ እንደሚያምርብን አብረን እንደነበር ነው። እኔ ለአንቺ እንዳለውሽ አንቺ ለእኔ እንዳለሽኝ በቃ ብዙ ነገር ብዙ ዋጋ ተከፋፍለናል፣ እኔ እና አንቺ በሕይወታችን እና ግን ደግሞ እንዴት ላስረዳሽ፣ ማለት እኔ የተያዝኩበት ነገር አለ፣ ያው ከካሜራ ጀርባ የነገርኩሽ ነገር እና አሁን ስለተረዳሽና በጣም ስፍ ይህ ነው የሚያስፈልገው እኮ በቃ ለሰው ልጅ ለሰው ልጅ ይህ ነው የሚያስፈልገው። አባቴ እናንተ ግን ትችላለች ማለት ይህ ነገር ምናምን ሌላ ሰው ቢያደርገው በጣም ያስገርምኝ ነበረ። በጣም አይምሮ የበላይ የሆነ ነበረ። ግን ጆሲና ሰላም ማለት

በዚህ ልክ ፍቅር በመሆናችሁ ያለፈውን ጊዜ አሁን መድገም እንደሚቻል አምናችሁ አንድ ስለሆናችሁ በጣም ደስ ብሎኛል። እኔ በበኩሌ ሰላሜን በጣም ደስ ብሏታል። እናንተ ከካሜራ ተርሆን መውራት ያለብን ምንድን ነው፣ እዚህ መናገር አትችሉም። እዚህ ያው ልክ ከካሜራ ጀርባ ብዙ ነገር ታወራላችሁ። እንዲህ ብቻ አይፈታም። ብቻ ግን ያው እዚሁ ይቅርታ አደራርጋችሁ ምን አሰብኩኝ? እኔ እንደውም ለምን አብራችሁ አስብ እንዳልከው ቢሆን ደስ ይለኝ ነበር፣ ግን አሁን ለሱ ጊዜ ወረፍ። በጣም እንግዲህ ቤተሰቦቻችን ዋናው ሀሳባችን አሁን እንደ ከመጡ አይቀር አብሮ እንዲሰሩ ሀሳቡን አነሳውት እንጂ እንዲታረቁ ነበር ዋናው ሀሳቡ ስለው፣ ታርቀውልናል። ከተቻለ አብሮ እንዲሰሩ የምንችለውን እናደርጋለን። ከዛ ውጭ ግን እስካሁን ሰዓት እኛ ጋር ቁጭ ብላችሁ በፍቅር ስትከታተሉ ላይክ ሽር ስታደርጉ የነበራችሁ ቤተሰቦቻችን፣ ግን እድሜና ጤና ይስጣችሁ። በጣም እንወዳችኋለን፣ እናከብራችኋለን። በቀጣይ እስከምንመጣ እንወዳችኋለን።